የሚገርመው ነገር ሁለት መቶ ጀቶች ደን ሰው ባት ነው ሄዱት ኢራን ላይ ደን የኢራን ጀቶች ግን አይነሱ የሚልኩት ምንድነው ኢራኖች ድሮን ነው የሚልኩት ሰው የሰራውን ነው የኢራን ኢራን ድሮኖች አይደሉም ሰው የተለያዩ ሳይንቲስቶች የሚሰሩላቸውን መቼ ነው ደግሞ ሰርታ የምታውቀው ራን አርብቶ አደር ነበሩ በቅርብ ጊዜ ስለዚህ ሰው በሰራላቸው ድሮን እኮ በጀግንነት እስራኤል ግን ጀቶች ሁለት መቶ ጀቶች አስነስታ 300 የተመረጡ ቦታዎችን መታች። ሶስት መቶም የተመረጡት ቦታዎች የእስራኤልን የጦር አዛዥ ገላለች። ምን ያደርጋል እሱ እናቶች መሀል ጀግና አይደል፣ ወጣ ብሎ አይቀመጥም። የእስራኤል የብሔራዊ ዘብ የምናምን የምናምን ረሚ ማረገቻቸው የኒውክሌር ባለ ስልጣኑ ምናምን እና የመታችው ያወደመችው ያንን ነው። ኢራን ግን ምላሽ መስጠት የፈለገችው የት ላይ ነው? ቴል አቪቭ ላይ ነው። ህዝብ ላይ ነው። ዳይሬክት የምትመጣው ህዝብ ላይ ነው። ስለዚህ ኢራን ኒውክሌር መያዝ የለባት የለባትም ስል ህዝብን ስለምታጠፋ ነው። በእስራኤል አታቆምም ብትይዝ ኃይል ቢኖራት የዓለምን ህዝብ በሙሉ ክርስቲያን ያለበትን ቦታ በሙሉ ምክንያቱም እነዚህ ፈንዳሜንታሎች ናቸው የሙስሊም አክራሪዎች እንጂ ሙስሊሞች አይደለም። አክራሪ ስንል ጽንፈኛ በሚለው ነው እንጂ እምነቱን የሚያጠብቅ በምንለው አይደለም። አጉል ወጋ ትለምጡ እነዚህ አልሸባቦች ናቸው፣ እነዚህ ቦኮሃራሞች ናቸው፣ እነዚህ አይሲስ ናቸው፣ እነዚህ ጸረ እንትን የሆኑ ናቸው እና የእስራኤሉ ጠቅላይ ሚኒስትር ሲናገሩ 46 አመት ላያችሁ ላይ ከተገሸሩት አምባገነኖች እንገላግላችሁ ና መልካም ፍቅር እንመሰረታለን ያሉት ከኢራን ህዝብ ጋር። በኢራን በኩል ግን እሱ አይደለም ፍላጎት፣ እስራኤል ማጥፋት ነው። እስራኤሎች ግን ምንድነው ያሉት አምባገነን መሪዎቻቸውን ከደመሰስን በኋላ በአዲስ ትውልድ በአዲስ አስተሳሰብ መልካም ግንኙነት እንፈጥራለን ያሉት ቤንያሚን ኔታንያሁ ንግግራቸውን ገብታችሁ ተመልከቱ። ስለዚህ እስራኤል ማጥፋት ብትፈልግ ማጥፋት ትችል ነበርና በዛኛው ኮሜንቶች ከፍቼ ባሳያችሁ ኖሮ እያንዳንዱ ብሎክ አድርጌ ባላጠፋቸው በጣም በምትገረሙበት ሁኔታ የብልግናቸው ጫፍ የሚገርም ነው። ለምን ብለው እንኳን አልጠይቁም። ለምን? ዓለም ስለሚጠፋ። ለምን? መላውን እዛ አካባቢ ያለውን ስለሚያወድሙ። ለምን? ሲያወድሙ ስለማውቅ። አእምሯቸው ጤነኛ ስላልሆነ፣ ሰው ገለን እንጸድቃለን ብለው የሚያምኑ ስለሆነ ከእስልምና ውጪ ሰው ገለን ህዝብን አጥፍተን አላህ አቅም አንሶት ኢራኖች ሊያግዙት በማያገባቸው ነው የትናየት አልፈው በፍልስጤም ጉዳይ በሰው ሀገር ጉዳይ ነው ኢትዮጵያ በታንዛኒያ ጉዳይ ምን አገባት? በታንዛኒያና ጎረቤት ባለች አንድ ሀገር ኡጋንዳ እንበለው ለምሳሌ፣ በሁለቱ መሀል ምን አገባት? በዚምባብዌና በዛምቢያ መካከል ምን አገባት? የኢትዮጵያ እስልምና ስም የያዛችሁ? ሙስሊሞች አይደላችሁ ማይም ኳይት ኮንፊደንት ሙስሊም እንደዚህ አይሆንም። ዘረኝነታችሁ ከሀገር አልፎ እስላማዊ ዘረኝነት ምን አገባችሁ? ስለዚህ እኔ እግሌን አስተያየት ሰጠው መታጠቅ የለባትም ነው እንጂ ያልኩት አልተሳደብኩ። ለምን ብላችሁ ነው የምትጠይቁኝ? መታጠቅ የሌለባት አሁንም እደግመዋለሁ ገዳይ ስለሆነች አራጅ ስለሆነች ጽንፈኞች ስለሆኑ ክፎች ስለሆኑ እስራኤል እስካሁን የወሰደችው ለተደረገባት እርምጃ ነው መልስ የሰጠችው። በመላው ታሪኳ ላይ አንደኛውን የአረብ እስራኤል ጦርነት ማን ጀመረው? እስራኤል እንትን አለም አረቦቹ? እስቲ ዘፈርስት አረብ እስራኤል ኮንፍሊክት ሂዱና አንብቡት። እስራኤል ናት የዘመተችባቸው ወይስ እነሱ መጡባት? የተባበሩት መንግስታት ድርጅት እስራኤልን አገር አድርጎ ኢየሩሳሌም የጋራ ከተማ ነው ሲል ኢየሩሳሌምን አይደለም ከተማ ያደረገችው ቴላቪቭ አርጋ ስትመሰረት እስራኤል መጥፋት አለባት ብለው ዘመቱባት፣ አመድ አረገቻቸው። በ1947 ቅድም እንትም ብዬ ነበር። 1947 48 ዘመቱባት፣ አመድ አረገቻቸው። ድጋሚ 1956 መጡ፣ ሲዩስ ክራይሲስ ላይ አመድ አረገቻቸው። ድጋሚ 1967 ሄዱ፣ አመድ አረገቻቸው። ድጋሚ 1973 ሄዱ፣ አመድ አረገቻቸው። እስራኤል መሳሪያ አለኝ አቅም አለኝ ብላ አልሄደችባቸውም። ሲመጡባት አመድ አረገቻቸው። ሀቁን እንነጋገር። በቃ እኔ ከሐቅ ጋር ነው የምቆመው። ለምን እንትና ይቀየሙኛል? ያቀየሙኛል ብልኩ አቃሉ እንደምትቀየሙ። ስለዚህ በአራቱም ጦርነቶች ላይ እስራኤል ላይ ጦርነት የለኮሱት አረቦቹ ናቸው። ድባቅ መታቻቸው። አሁንም እስራኤል ድባቅ ትመታለች። ሎንግ ሊቭ እስራኤል፣ ሎንግ ሊቭ እስራኤል፣ ዳውን ዳውን ዊዝ ቴሮሪስትስ። አይ ካን ሪፒት ኢት ሰቨራል ታይምስ። ሎንግ ሊቭ እስራኤል፣ ዳውን ቴሮሪስትስ ኢንክሉዲንግ ሃማስ፣ ቦኮ ሀራም፣ አይሲስ ኤንድ ዳ ላይክ እና ሌሎቻችሁ ከተለያየ ነገር ጋር ተያይዙ ሞክራችኋል። ከዚህ ጋር የሚያያዝ ምንም ነገር የለም። ውጤቱን ደግሞ እናየዋለን፣ አብረን እናየዋለን ብላችኋል። አይተነዋል እኮ ምን ምን ማየት አስፈለገ? በፉከራ አዎ፣ ጎበዞች ናችሁ። አንደኛው የአረብ እስራኤል ጦርነት እስራኤል አፈር አስበላች። ሁለተኛው የአረብ እስራኤል ጦርነት እስራኤል አፈር አስቃመች። ሶስተኛው የአረብ እስራኤል ጦርነት እስራኤል አንበረከከች። አራተኛው የአረብ እስራኤል ጦርነት ፊት ለፊት ከመዋጋት ይልቅ ተደብቆ ቦንብ ማፈንዳት ደረጃ ላይ ያደረሰቻቸው ዚስ ኢዝ ኢስራኤል ስለዚህ አሁን ታያለህ ምን ትላለህ የት ነበራችሁ 1947 48 የት ነበራችሁ አልቃሻዎች 1956 ላይ አልቃሾቹ ሙሾ አውርዱ 1967 ላይ 1973 ላይ አፈር ስታስበላችሁ የት ነበራችሁ ሙሾ ማውረድ ትችላላችሁ እኔ ግን በሰው ሀገር ጉዳይ ይሄንን ያህል እኔ ለጥናትም ጭምር ነው እስቲ ምን ያህል ስዳደግ አለ ስል ስዳደግነታችሁን በስድብ አሳያችሁን ከዛ ስድባችሁ እኔ ላይ የሆነ ነገር ሊጨምር በቃ በጣም የሚገባኝ ነገር ምንድነው? ተሰብስባችሁ ታየን ማካከል እንደማትችሉ እና መአት ውሾች እብድ ውሾች ሲጮሁ ታየኝና በጣም ተደሰትኩ። ምን አገባህ በኢራን ጉዳይ? የሀገርህን ጉዳይ እኮ አልጨረስክም። የሀገርህን ሰው እንዴት የሀገሩን ጉዳይ ሳይጨርስ በሰው ሀገር ጉዳይ እንደዚህ ሽንጥኑ የት ነበራችሁ? ቆይ እኔጋ ፎሎወሮች ነበራችሁ፣ እስከዛሬ ኮመንት ሰታችሁ ታውቃላችሁ? እና ደንቅህ ነበር ያላችሁ አስመሳዮች፣ አውቃችሁ አለሁ ዲጂታሎቹን። እና ደንቅህ ነበር ስታደንቀኝ እስከዛሬ ድረስ፣ የት ነበርከ? እያንዳንዱን ስም አውቃለሁ? የት ነበራችሁ? አሁን እነ አቡ ቀሊፋ እነ አቡ እነ አብዱራህማን እነ አብዱላዚዝ የት ነበራችሁ? እስከ ዛሬ የት ነበራችሁ? ሌላ ደግሞ ያው የዲጂታል ወያኔዎቹ፣ ዲጂታል ኦነጎቹ፣ ዲጂታል ብልጽግና ውስጥ ያሉት ጽንፈኞች፣ ዲጂታል አማራ ውስጥ ያሉት ጽንፈኞች ተዘጋጅተው ነው የሚጠብቁት?